ሰላም ሰላም፣ እንዴት ናችሁ ፋሚሊዎቼ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። በዛሬ ቪዲዮ የምንመለከተው ይሄ ፖፖ ላይቭ ነው ማለት ነው። ከፖፖ ላይቭ እና ከኒኪ የተኛው የተሻለ ይከፍላል የሚለውን ነገር አስረዳችኋለሁኝ ማለት ነው። ኒኪ ነው የተሻለ የሚከፍለው ፖፖ ነው የተሻለ የሚከፍለው፣ የሚለውን ነገር በሁለቱም በኩል አመዛዝነን የምንመለከት ይሆናል ማለት ነው። እንግዲህ ኒኪ በምን አይነት ይሻለዋል? ፖፖስ በምንድን ነው የሚሻለው? ኒኪ ለወንዶች ይሻላል ወይ እንዲሁም ለሴቶች ይሻላል ወይ? ፖፖ ለወንዶች ይሻላል ወይ? ለሴቶች የሚሻላል ወይ? ቤተኛው በኩል ነው ጉድለቱ የሚለውን ነገር አሁን በዝርዝር የማስረዳችሁ ይሆናል ማለት ነው። ኦኬ፣ እዚህ ጋ አሁን እንደምትመለከቱት አሁን ያለ ነው ኒኪ ላይ ነው ማለት ነው እንግዲህ ሁለቱንም አሁን አመዛዝኜ የማሳያችሁ ይሆናል ማለት ነው። ግን ለቻናላችን ለቃና ቴክ አዲስ ሆናችሁ ካላችሁ ሰብስክራይብ፣ እንዲሁም ደግሞ ሼር ላይክ ማድረጋችሁን አትርሱ። አሁን ወደ ጉዳያችን የምንሄድ ይሆናል ማለት ነው። እሺ በመጀመሪያ ደረጃ ላይ የምንመለከተው ኒኪ ነው ማለት ነው። ኒኪ እንደምትመለከቱት፣ ኒኪ ላይ አንዳንድ ፊቸሮች ምርጥ ምርጥ ደስ ደስ የሚሉ ፊቸሮች አሉ ማለት ነው። እንግዲህ ከታስክ ጀምሮ ብንሄድ ራሱ ከታስክ ጀምሮ ብንሄድ ራሱ ለወንዱም ለሴትም እኩል ነው የሚሰጠው። ላይቭም ወንዱም ሴቱም እኩል መግባት ይችላል ማለት ነው። ኢንቫይትን ብንመለከት ኢንቫይቱ ራሱ ለወንድም ለሴትም እኩል ነው የሚሰጠው ማለት ነው። ኦኬ በኤጀንትነትም ብንሄድ አንድ ነው ማለት ነው። ከፖፖ ይሄ አፕ በምን ይሻላል ካላችሁ ፖፖ ላይ አይታችሁ ከሆነ ወንድ ሌቭል አምስት ደርሶ ነው ላይቭ የሚገባው፣ ግን እዚህኛው ላይ በዜሮ ሌቭል ወንድም ሴትም እኩል ይገባል ማለት ነው ተግባባና እዚጋ ግን ፖፖ ላይ መግባት አይችልም ማለት ነው። እሺ አሁን በዚኛው ደግሞ ከፖፖ ኒኪ ይሻላል ማለት ነው። ስለዚህ አሁን ደግሞ የምንመለከተው ሁለተኛ ደረጃ ላይ ምንድን ነው እዚ ጋ አሁን ኢንቫይት ኢንቫይት እዚ ጋ አሁን እንደምትመለከቱት ኢንቫይት ላይ ብንሄድ ራሱ እኔ 522 ሰው ኢንቫይት አድርጌያለሁኝ ማለት ነው ከ522 ሰው ወንድም ሴትም ሰይል 55000 እየሰጠኝ ነው ማለት ነው። እንግዲህ ያው ያ ማለት ፖፖ ላይ በሴቶች ብቻ ነው የሚሰጣችሁ፣ በወንዶች አይሰጣችሁም። ምክንያቱም ወንዶች ሌቭል አምስት ካልደረሱ በስተቀር ለእናንተ አይቆጥርም ማለት ነው። ግን ይሄ ሁለቱም ጾታዎች በዜሮ ሌቭል ስለሚገቡ ሁለቱም ሰዓታቸውን ጠብቀው ሪሲቭድ ብሎ ከወጡ ለእናንተ አምስት አምስት ሺህ ይሰጣችኋል ማለት ነው። ተግባባይና እዚህ ጋር ስለዚህ አሁን እዚህ ጋር እንደምትመለከቱት በዚህ መልኩ ፖፖን ይሻለዋል ሙሉ ለሙሉ ማለት ነው። ኒኪ አሁን ደግሞ የምንሄደው ወደ ፖፖ ነው ማለት ነው። ፖፖ ለኒኪ በምን በምን ይሻለዋል የሚለውን ነገርም የማስረዳችሁ ይሆናል ማለት ነው። እንግዲህ እኔ በዚህ ጠፍቼ ነበረ፣ ግን በብዙ ነገር አይቻቸዋለሁ በኢንቫይት በኩልም በምን በኩል ኒኪ ለፖፖ ትንሽ ይሻለዋል። ስለዚህ ደግሞ አሁን ደግሞ የምንሄደው ቀጣ ወዴት ነው ወደ ፖፖ ይሆናል ማለት ነው። ኦኬ እዚ ጋ አሁን ደግሞ ወደ ፖፖ ስንሄድ ደግሞ ፖፖ እዚ ጋ እንደምትመለከቱት ሴቶች ብቻ ነው ያሉት ወንዶችን አታዩ ማለት ነው። ው እዚህ ጋሁን ው ብታዩ ሙሉ ለሙሉ እዚ ጋ ብንመለከት እዚ ጋ ሴቶች ብቻ ነው፣ ወንዶች የሉም። ወንዶች ያው ለወንዶች ምንም አንድም ነገር ያው የሚሰጠው ነገር ስለሌለ ወንዶችን እዚ ጋ አትመለከቱ ማለት ነው። ወንዶች ቢገቡ ራሱ በኤጀንትነት እንጂ ላይቭ ገብቼ ይሰራለሁ ወፍ ይሄ የማይሆን ነገር ነው ማለት ነው። ስለዚህ ፖፖ አንድ ያሻሸለው ነገር ምንድን ነው? ሰው ሶስት ሺህ ይሰጣል ሴቶች። ለወንዶች ግን ወፍ አንድም ነገር በኤጀንትነት ነው የምሰሩ። ስለዚህ ይሄ ነገር አይሆንም ማለት ነው። ሁለተኛ ደረጃ ላይ የምንመለከተው ደግሞ ብንሄድ ወንዶች ተሎ ገብተው ላይቭ መግባት አይችሉም። ቢከፍቱትም ማለት ነው የፊት አሻራ ሰጥተው ላይቭ መግባትም አይችሉም። ታስካቸውንም መሰብሰብም አይችሉም ከኤጀንትነት ውጪ ማለት ነው። ይሄ ደግሞ አሁን ባለው ጊዜ በጣም አድካሚ ነው። ፖፖ ላይ ማለት ነው። ስለዚህ ሶስተኛ ላይ ስንሄድ ስንሄድ ደግሞ ኢንቫይት አድርገን አንድን ሰው ወይ ሴት ካልሆነች በሴት ይቆጥርልናል፣ በወንድ ደግሞ በወንድ አይቆጥርልንም ማለት ነው። ያማለት ማለት ሌቭል አምስት መድረስ አለበት ወይንም ኮይን መግዛት አለበት ማለት ነው። ስለዚህ አሁን ከኒኪ ጋ አመዛዘን ብናስበው ይሄ በፍጹም ልዩነት አለው። ያኛው ወንድም ሴትም በኢንቫይትም ይቆጥራል። ለሁለቱም ጾታዎች አንድ ነው የሚሰጠው ማለት ነው። ግን ይሄኛው አይሰጥም ፖፖ ላይ ማለት ነው። ስለዚህ እኔ ለወንዶች ፖፖን ሪኮመንድ አላደርጋችሁም። ኒክ ላይ ጠንክራችሁ ብትሰሩ የተሻለ ነው ብዬ አስባለሁ ማለት ነው። እንግዲህ እኔ ብዙ ሰው ገብቷል፣ ወደ ካምሳ በላይ ሰው ገብቷል። ግን በኢንቫይት ይው ዜሮ ነው እዚህ ጋ እንደምትመለከቱት አንድችም አልሰጠኝም ማለት ነው። ምክንያቱም የለማ ወይንም ዴሊቨለም ስላችኋል ወይም እንደዚህ ምናምን ምናምን። ስለዚህ ፖፖ አይነፋም ነው የምላችሁ ማለት ነው። ለሴቶች ከሆነ መስቀል፣ ለወንዶች በፍጹም የሚሆን ፕላትፎርም አይደለም ማለት ነው። ስለዚህ ፖፖ ላይ ወንዶች እንዴት ነው የምናደርገው? በአንድ ሰው በእህታችሁ የፊት አሻራ ሰጥታችሁ ከዛ በኋላ ፊታችሁን ሸፋፍናችሁ መግባት ትችላላችሁ፣ እንደ ሴት መስላችሁ። ይሄ ነው የእናንተ አማራጭ እንጂ ፖፖና ኒኪ ምንም አያገናኘውም። እኔ እንዳየውት እንደተረዳሁት ከሆነ ለወንዶች ኒኪ ነው የሚሻለው። ለሴቶችም ቢባል እንደዛ ሆነው በኢንቫይትም አሪፍ ነው ኒኪ ማለት ነው። ፋሚሊ እንግዲህ ያው ኤጀንት ኮሚሽናቸውን ስንመለከት የሁለቱም አንድ ናቸው። የሚለዩበት ምንም ነገር የለም። የሚለዩት እንደዚህ ነው። ይሄኛው ፖፖ በልጅ ልጅ አይቆጥሩም ግን አሁን እናንተ ፖፖ ላይ እናንተ የደረሳችሁ በሊቭ እናንተ ከደረሰ አይቆጥርላችሁም በሱ አያስብላችሁም። በሱ ልጅ ነው የሚያስብላችሁ። ግን ኒኪ እናንተ ሊቭ ላይ ከደረሰባችሁ የወር ደመወዝ አለው ማለት ነው። በዚህም ኒኪ ይሻለዋል ማለት ነው። ተግባባነ እዚህ ጋር። ስለዚህ አይገናኙም ኒኪና ፖፖ። ስለዚህ አማራጭ የኔ በሁለቱም በኩል ኒኪ ይሻላል ብዬ አስባለሁኝ ማለት ነው። እንግዲህ ውድ ፋሚሊዎቼ ፖፖ ይሻላል ወይ ብላችሁ ስለምትጠይቁኝ ነው፣ እኔ ሪኮመንድ ማደርጋችሁ ሰው ካላችሁ ኒኪ ነው ማለት ነው ፋሚሊዎቼ። እንግዲህ ውድ ቤተሰቦቻችን የዛሬ ቪዲዮአችን ይሄን ይመስላል። በሌላ በምርጥ ቪዲዮ እስከምንገናኝ ጉድ ባይ ባይ። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ፒስ መቻችሁ፣ ባይ።